ሰላም ሰላም፣ ውድና የተከበራችሁ እንዴት ናችሁ? ሰላም ናችሁ? በየላችሁበት ሰላም እና ፍቅር ፀጋ ይላችሁ እያልኩኝ ዛሬ ደግሞ ከተክብ እያለሁ ማለት ነው፣ በውጭም በሀገርም ያላችሁ በየላችሁበት ሰላማችሁ ይብዛ። ሀገራችን ነው እንደዚሁ ማለት ነው፣ ሰላም ያደርግልን እና ዛሬ በጢህ ወይም የህ ወይም ደግሞ ሸማም ይባላል ማለት ነው፣ ይህን ይዤ መጥቻለሁኝ። ይሄ ለምንድን ይዘሽ መጣሽ ምንድን ነው ካላችሁ ማለት ነው፣ ወደ የሚቀጥለው እንሄዳለን ማለት ነው። እንደምታዩት እዚህ መኪና አቅርብ ያለውኝ ማለት ነው። እና አስይረ ፈጫለሁ ማለት ነው። ዛሬ ብርቱካን ነበር፣ ጊዜ ብርቱካን ሰላ ነበርና ግጣሚ ብርቱካን አለቀ ማለት ነው። ስለዚህ በጢህም መስራት እንችላለን እንድላችሁ ፈልጌ ነው። አሲር እሰራለሁ ማለት ነው። አብራችሁ ተከታተሉ። እናንተ ላይክ እና ሰብስክራይብ ሼር እያደረጋችሁ ቤተሰብ ሆኑ፣ ተቀላቀሉ፣ አበረታቱኝ ማለት ነው ውዶች። ኮሜንት እንደዚህ ከች ከች በሉ፣ እኔም ከች እላለሁ ማለት ነው። ነባሮችም አበረታቱኝ፣ አዳዲሶችም ደግሞ ቤተሰብ ሆኑ፣ ላይክ ማለት ነው። እና ወደሚቀጥለው እና እሄዳለሁ ማለት ነው ውዶች እንዴት ይታያችኋል ማለት ነው። እም እም እም እም ማለት ነው። እስቲ አሁን ይታያል መሰለኝ ልሞክር ማለት ነው። የአንድ እጅ ስራ እኮ ጎርና ትላላችሁ። እስቲ ይታያል ወጥቶ ማለት ነው። ይታያል ብዬ ተስፋ አደርጋለሁ ማለት ነው። እንግዲሽ እንደዛ አድርጌ ቆይ፣ ይሄንን በዚህ መልኩ እንደዛ እያረኩ ቆራረጥ ማለት ነው እቺ ያቸ አይደለ፣ እእያረ ቆራረጥና፣ መኪናዬን አጥቤ ያለሁ በነገራችን ላይ ማለት ነው። አጥቤ አስተካክዬ ማለት ዛሬ አሲር ነው። ይህ ውሃ ራሱ እንትን ስለሚሆን በቂ ምንም አይፈልግም። ግማሹ ነው ማለት ነው ይበቀኛሉ ማለት ነው። ሁሉንም አበጫውን እንደ መጠናችሁ የእናንተ መፍጨት ነው እንደሚፈልግ ሰው ያለ ማለት ነው። በዚህ መልኩ እና ትንሽ ውሃ ይሄው እንትን እጨምርበታለሁ ማለት ነው። ይሄች ማን አንድ ስለሆነ ይቅርታ ማለት ነው ውዶች፣ ይሄን እጨምርበታለሁ ማለት ነው። አንድ እጅ ስትሆኑ አይመችም፣ ለዛ ነው። እና ትንሽ ውሃ ጨምራለሁ። አሁን ደግሞ ስኳር እጨምርበታለሁ ማለት ነው። ስኳር ጨምራለሁ። ታያችሁ፣ የዝን ቅድር እጨምራለሁ ማለት ነው ውዶቼ። ብዙም አላበዛም። ኦኬ። እንትን ስለሚል በደንብ መፍጨት አለብን ማለት ነው። እኔ ይቺ ነው ኦሮበን ነው የተጠቀምኩት። ሆ ሁሉንም እኔ አልጨመርኩም አያችሁ አይደል። ነው ሆነ ሸዩ ትንሽዬ ነው የጨመርኩት። ይሄ አሁን ዝፍት ይሁን ካለ እዛ አድርገዋለሁ ማለት ነው። ተምር የምፈልጉ ደግሞ ተምር ደርሷል እናንተ ማለት ነው። እሺ ሲያምር ተመልከቱት እናንተ፣ ይሄ ቆንጆ ነው ማለት ነው። ይሄ ተምር ማለት ነው። ትዱ ተወዳላችሁ አይደል አሁን ላይ ቀኑ ነው ተምር ማለት ነው። አፍርቷል በቃ ምናምን ማለት ነው። ምን ላሳያችሁ እንግዲህ፣ ይሄን ዛ አሁን የሰራሁትን ማለት ነው እንግዲህ አሲር የሰራሁትን አሲር አሲር ይችላል በጢህ አሴር ነው። ቆንጆ ነው። በነገራችን ላይ በጢህ በጣም ቆንጆ ነው። ብሉ ማለት ነው። እንደዚህ ጨጓራ ምናምን ላለበት በቃ ለማንኛውም ነገር በጢህ ጥሩ ነው ማለት ነው ውዶቼ። እና ይሄንን ይመስላል ማለት ነው። ትላችሁ ይሄን በመሰለ ሰርቻለሁ ማለት ነው። ይጣፍጣል። ሰርታችሁ ሞክሩት ማለት ነው ውዶቼ። እና አንዳንዴ እንደዚህ እየሰራን ማቅረብ እንችላለን። እንግዲህ የዛሬው አሲር ይሄን ይመስላል። የወይን ጁስ ነው ማለት ነው። ላይክ ሰብስክራይብ ሸር እያደረጋችሁ ቤተሰብ ሁኑ እንዳልኳችሁ ተመረም በዝሆዋለሁ ማለት ነው። እየበላቸው ወጥቶች ይሄ ማለት ነው። ይሄ እንደዚህ አደርግና ተላጃ አስገባዋለሁ ማለት ነው። አያችሁ አይደለም እንን ይመስላል። ለማንኛውም ወጥቶች ይሄ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ አበረታቱ ማለት ነው። ተወዳችኋለሁ። አገራችን ሰላም ያድርግልን። ባይ ባይ ላይክ ላይክ እያደረጋችሁ ቤተሰብ ሆኖ ተቀላቀሉ ማለት ነው። ሰምታችኋል አይደል? ላይክ ማድረጋችሁን ደግሞ እንዳትረሱ እሺ። መቆቼ ማለት ነው።